ነቢዩን ሰለላሁ ዐለይሂ ወሰለም መታደግን ብዙ ነገሮችን ማድረግን፣ ለኢስላም ብዙ ነገሮች ማድረግን ከፍሏል፣ ዋጋ ከፍሎ ነበር። ከዚያ በሌላ እምነት ላይ ስለሞተ ነገ አላህ ፊት ሲቀርብ ይቀጣል። የሱ ቅጣት ደግሞ ሁለት ጀምራህ። ጀምራህ ማለት ምን ማለት ነው? ሁለት የእሳት ምንድን ነው የሚባለው? ጀምራህ ማለት ምንድን ነው የሚባለው? አማርኛ አላውቅም። የቀዩ ቀዩ እሳት የለም? ከሰሉ ማለት ነው። ሁለት ከሰል ብቻ ከእግሩ ስር ይደረግለታል በዚያ ውስጥ በዚያ ስር ሆኖ ሲቃጠል ሁለት እሳት ብቻ ነው ያልኳችሁ ሁለት ከሰል ሁለት ከሰል በሁለት ከሰል እየተቃጠለ ገስ አድርጉት አእምሮን ተከተካል ነው የሚለው አንዳንድ ሰዎች ግራ ይገባሉ እንዴት አድርጉ ነው ሁለት ፍማው ሁለት ፍም እሳት ብቻ እሱን እያቃጠለው አእምሮን ተከተካል እንዴት አድርጎ ነው አእምሮን ተከተከው የሚል ሰው አለ ረበል ዕዘቲ ወልጀላል። ምድር ላይ ምድር እንድትስበን እንዳደረገው ሁላ ጨረቃ ላይ ደግሞ እንዳትስበን አደረገ። እባብን እግር ሳይሰጠው በሆዱ እንዲሄድ ያደረገ አይደል? ያለ እግር በሆዱ እንዲሄድ አደረገው። ቂያም ላይ ደግሞ በእግር ሲቃጠል በአእምሮ በጭንቅላት እንዲተከተክ ማድረግ ለሱ ቀላሉ ነገር ነው ማለት ነው። ስለዚህ ወንድሞች፣ እንዲህ ያለ ከባድ ቅጣትም አለ፣ ይሄን የመሰለ ከባድ የጀነት ምንዳም አለ። ጀነቱን ተስፋ እያደረግን ወደፊት እያገሰገስን የጀሀነሙን እየፈራን ከመጥፎ ነገር እየተከለከልን ስንሳሳትም ደግሞ አንደኛችን አንደኛችንን እየያዘ እንቀጥልላችኋለሁ። ኢንሻአላህ በኢዝኒላህ አላህ ሲፈቅድ ሁላችንም ተሰብስበን ጀነት የምንገናኝ አድርገን አንድ ሺህ አንድ መቶ ሰው ገደማን ያለው እዚህ ላይ እኛ ብቻ አይደለንም። ይህ ቪዲዮ የሚደርሰው ሰው ሊኖር ይችላል ሌላ ቦታ ሁላችንም ይሄን ነገር የሰማነውን ያልሰማነውን በአላህ ያመንነውን በአጠቃላይ አላህ ሱብሐነሁ ወተዓላ ፍርደው ሰላም ላይ ይወፍቀን ያላመኑትን

ፍጥረት ናት ጀነት ብሎ ማለት ውዕይደት ሊመን ለማን የተዘጋጀችው? አላህን ለፈሩ ባሮች። ሁላችንም አላህ መፍራት ግዴታችን ነው። ያንን ወቅ አላህን ስንፈራው ደግሞ አምነንበት ነው የምንፈራው። በነገራችን ላይ አንድ ኮንሰብት አለ፣ ብዙ ጊዜ ሰዎች የሚሳሳቱበት። አላህን ስገዛ ወድጄ ብቻ ነው የምገዛው የሚል ኮንሰብት ስህተት ነው። አላህን ወደን ነው የምንገዛው። ነዐም፣ ስንወደው ደግሞ እየፈራ ነው ነው

ይቅርታ ማለትም ብቻ ነው የሚፈልገው። ሹፍ የአላህ ሱብሓነሁ ወተዓላ ይቅርታ ምን ያክል ቅርብ ነው ተመልከቱ። አላህ አንተን ይቅር ለማለት አስተግፊሩላህ ማለት ብቻ በቂ ነው። አንተን ለመቅጣት ግን የሆነን ነገር ማሰብህ ብቻ በቂ አይደለም። ላ ማሰብ ብቻ አይደለም፣ ሄደህ በተግባር ማሳየት አለበት። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ እኮ አንድ ባሪያ የሆነን መጥፎ ነገር ካሰበ፣ ያንን በማሰብህ ብቻ አይቀጣም አሉ። መንሐም ቢሰይአቲን

ለአላህ ብሎ መተውን እንዳደረገ ሰው ማለት ነው። መተው በቃ ከለስ ያንም መተው ድርጊት እንዳደረገ ሰው ነው የምትመነዳው። አላህ ፊት ሹፍ ያንም መጥፎ ነገር ከሰራስ ወይ ደግሞ መልካም ነገር ከሰራስ መልካም ነገርም ከነየተ ደግሞ በመነየቱ ብቻ አጅር አለው። መጥፎ ነገርም በመነየቱስ ነይቶ ትቷል። መልካሙን ነገር ከነየተ በኋላ ነው ትቶትም አጅር አለው። መልካም ነገር መጥፎ ነገርን ከተወግን አጅር አለው ነው ማለት ካልኩሌሽኑ ራሱ እኮ አይመጣም ስታስቡት፣ በእኛ ሂሳብ ስናስበው መጥፈው ነገር አስበህ ስትተው ምንዳ አለክ፣ መልካም ምንዳ ጥሩ ነገር አለክ አጅር። መልካም ነገር አስበህ ስትተው መልካም ነገር አለክ አጅር ማለት ነው። ስለዚህ ለዚያ እኮ ነው ብዙ ጊዜ መልካም ነገር ነይቱ ነው የሚባለው። ባትሰሩ እንኳን ነይቱ፣ መነየቱ ራሱ እንደሰራ ይቆጠርላችኋልና ከሰራውስ ሲባል በአስር ይባዛለታል፣ በአስር እጥፍ አንድ ብር ሰጠ አንድ ብር ነየትክ ካልሰጠህ አንድ ብር አለህ፣ አላህ ዘንድ ከሰጠህ ደግሞ አስሩን ብር ተይዞልሃል። አንድ ብር አለም ይያዝልህ፣ አስር ብር ተደርጎ ይያዝልህ። መጥፎ ነገር ለመስራት አሰብክና ተውከው፣ ከተውከው አጅር ይጻፍልሃል፣ ያን ነገር በመልካም ነገር እንዳደረግ ተደርጎ። ከሰራኸው ደግሞ ኮቲበት ለሁ ዒንደላሂ ሰየአተው ዋሂዳን ያለው አንድ መጥፎ ነገር ሆኖ ነው የሚጻፍልህ። መልካም ነገር ሲሆን በአስር እጥፍ፣ መጥፎ ነገር ሲሆን ደግሞ አንድ ብቻ፣ እጥፍ የሚባል ነገር የለም። ለዚያ ኮን አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ወማ ረቡ ቢላምን ልዓቢድ ያለው። መልካም ነገር ስንሰራ በአስር እጥፍ፣ መጥፎ ነገር ስንሰራ በአንዲቷ ብቻ። ያቺኑ ደግሞ ተውበትህ ይጠበቃል። ተውበት ካደረክ ወዲያ ነው የሚጠፋው ወዲያው። አስባችሁታል? ስንት ወንጀል ተሰርቶ ስንትና ስንት ወንጀል ሰርተ ሁለት ዓመት ሶስት ዓመት አራት ዓመት አምስት ዓመት ወንጀል ውስጥ ቆይተ ያን ሁላ ወንጀል አላሁ ይቅር በለኝ ካልክ ምሬሃለው ምን አይነት እዝነት ነው? ምን አይነት እዝነት ነው? ስታስቡት ወላሂ አንዳንድ ጊዜ የአላህን ስብሐነወተዓላ እዝነትን ስንመለከት ስናስበው ራሱ ከባድ ነው ማለት፣ ከእኛ ወንጀል ብዛት ስንቴ ስናጠፋ ከርመን መትን ብቻ አስተግፊሩላህ ስንል፣ መትን ብቻ አላህ ሆይ ማረን ስንል በአንዲት መሀርታ በመጠየቃችን ብቻ የምንማር ከሆነ እዝነቱን አስቡት። ስለዚህ ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ ኩሉ ኡመቲ ይድኹሉን አልጀነተ ኢላ ማን አባአሉ። ሁሉም ኡመቴ እኮ ሁሉም ህዝቦቼ ጀነት ገቢዎች ናቸው። ኢላ ማን አባአሉ፣ እምቢ ካለ ሰው በስተቀር እምቢ ያለ ሰው ብቻ ነው እንጂ ጀነትን የማይገባው። እሺ ያለ ሰው ባጠቃላይ ጀነትን ይገባታል። ከዚያ ሰሃቦች ግራ ቢጋቡ ጠየቋቸው አንቱ የአላህ መልክተኛ

ያ ተውበት ደግሞ ያ ወንጀል ደግሞ ከሰው ሀቅ ጋር የተያያዘ ከሆነ ደግሞ መስፈርቱ አራት ይሆናል ማለት ነው። እነኚህ የተውበት መስፈርቶች፣ የመጀመሪያውና ትልቁ የተውበት መስፈርት እየሰራን ያለነውን ወንጀል ማቆም ነው። ወንጀሉን ማቆም አንድ የመጀመሪያውና ትልቁ መስፈርት ማለት ነው። ሁለተኛው መስፈርት ሁለተኛው

ትወስናለህ ። አሁንም የመጀመሪያው ውሳኔ ከልብህ ከመነጨና ትክክለኛ የልብህ ውሳኔ ከሆነ ተውበትህ ሙሉ በሙሉ ተውበት አግኝቷል። አለቀ ላስ እስ መጨረሻ፣ ደግሞ አንድ ብስራት አለኝ። ያንም ብስራት ደግሞ አስታውሶኝ ስ መጨረሻ ላይ ስለ ተውበት ጉዳይ ከተውበት ጋር ተያይዞ ማለት ነው። ሹፍ የመጀመሪያው ምንድን ያልኳችሁ የምንሰራውን አጥቅላው አን ዘንብ ነው፣ የምንሰራውን ወንጀል ሙሉ በሙሉ ማቆም ነው። ሁለተኛው ደግሞ ምንድን ነው ላለመመለስ መወሰን ነው። ተግባባን። ማቆም ላለመመለስ መወሰን። ሶስተኛው ደግሞ መመለስን መጸጸትና ወደ አላህ መመለስ ነው ሱብሐነሁ ወተዓላ። ሶስተኛው መጸጸትና ወደ አላህ መመለስ። መጸጸት ወደ አላህ መመለስ። ከሰራ ነው ወንጀል ወንጀሉ ደስ እያለኝ ተመልሻለሁ ይባል ደስ እያለህ እንዴት አድርገው የምትመለሰው ላ አጥፍቻለሁ በቃ ይሄን ነገር አላህ ይቅር ይበለኝ ብለህ ከልብህ ወስነህበት ተውበት ታደርጋለህ አንደኛ ማቆም ሁለተኛ ደግሞ ላለመመለስ መወሰን ሶስተኛ ደግሞ ነደም ማድረግ ነው ነደም ወይስ ኢስቲግፋር ነው ሹፍ ሹፍ አራተኛው ነጥብ ደግሞ የሰው ሐቅ ሲሆን ይመጣል ያጠፋኸው ሰው ላይ ከሆነ ሹፍ። ያጠፋኸው ሰው ላይ ከሆነ የሰውን ሐቅ በልተህ ከሆነ፣ አብዛኞቻችን እዚህ ውስጥ ያለነው የሰው ሐቅ አለብን። አብዛኞቻችን በእርግጠኝነት። ደግሞ የሚገርማችሁን ነገር ልንገራችሁ፣ የሰው ሐቅ አለብን ብቻ አይደለም ላ ያንን ሰው የማናገኘው ሰው ነው። አብዛኞቻችን ነው አይደለም? ከስራ ሳውቁ፣ አብዛኞቻችን እንደዚህ ያለ የሰው ሐቅ አለብን። እንዴት አድርገን መመለስ እንዳለብን አናውቅም። ምክንያቱም ሰውየው ወይ ሞቶ ይሆናል፣ ወይ አናውቀው፣ ወይ የሆነ በድንገት ነው ያን ነገር የወሰድ ነው በድንገትኛን ነገር ያጠፋ ነው። ይህ ነገር በጣም ብዙ ጊዜ ሀይራ ይፈጥራል። ተግባባር አይደለ? በደንብ አድርጋችሁ ስሙ። የሰው ሐቅ ሲሆን የመጀመሪያውና ትልቁ ነገር ባለቤቱን ፈልገህ ባለቤቱ በህይወት ካለ ያንም ባለቤት ሄደህ ፈልገህ ያጠፋህበትን ግለሰብ ማለት ነው ይቅርታ መጠየቅ ነው። ሙስሊም ሆነ ክርስቲያን ሆነ ጂዊሽ ሆነ ሃይማኖት አልባ ሆነ የሰው ልጅ ላይ እስካጠፋህ ድረስ ያንን ግለሰብ ይቅርታ መጠየቅ ግዴታ አለብህ። አይ የሌላውን ትንካር የሚባል ነገር የለም። የሰው ሀቅ የሰው ሀቅ ነው። በኢስላም ውስጥ የሰውን ሀቅ ኢባሃ የሚያደርግ ነገር የለም ማለት ነው። አንደኛው ይሄ ነው። ሁለተኛው ነገር ያ ግለሰብ የማይገኝ ከሆነስ፣ ልታገኘው የማትችለው ከሆነስ፣ ያን ግለሰብ ማግኘት የማትችል ከሆነ በደንብ አድርጋችሁ ስሙ ያንን ግለሰብ ያጠፋህበትን ግለሰብ በንብረት ከሆነ ያጠፋኸው፣ ያንን ያጠፋሃውን ንብረት በሱ ንያ ነይተህ ሰደቃ መስጠት ነው። ያ ሰው ሙስሊም ከሆነ ሙስሊም ከሆነ በሱ ነይተህ ሰደቃ መስጠት። ምክንያቱም የሞተ ከሆነ ያልኳቸው ካረፈ አርፏል፣ ሰውየው ሙስሊም ሆኖን ያረፈው፣ ሰደቃው ይደርስለታል። ሙስሊም እስከሆነ ድረስ አንተ እዚህ ጋር ስሰጥለት ለሱ ብለህ ነይተህ፣ ኢንሻአላህ ቢኢዝኒላህ ሰደቃው ይደርስለታል። በሱ ስም ነይተ ሰደቃ መስጠት። የሌላ እምነት ተከታይ ከሆነ ደግሞ ምንም ማድረግ አትችልም። አልፏል ነገሩ። ለስ ወደ አላህ ተመልሰህ ተውበት ማድረግ ብቻ ነው። ወላኪን የሆነ ሙበሽር የሆነ ነገር አለ። ወደ አላህ ተመልሰህ ተውበት ባደረግህ ቁጥርና አላህ ሆይ ይቅር በለኝ ይህንን ወንጀል ያጠፋሁትን ባልክ ቁጥር አላህ ስብሓነው ተዓላ ቻይ አምላክ ስለሆነ ነገ ላይ ከአንተ ያንተን አጅር ከመውሰድና።

ያ ደግሞ ዱዓ ማድረግ ነው። ሹፍ ዱዓ ማድረግ ለእሱ ዱዓ ማድረግ፣ ወደ አላህ ተመልሰ ዱዓ ታደርግለታለክ። አላህ ሆይ ወፍቀው እማታውቀው ሰው ከሆነ፣ አሁን ለምሳሌ ብዙ ጊዜ በዚህ ነገር የሚጠቁት ሾፌሮች ናቸው። ሾፌሮች በየከርቡ ከርብ ላይ ስትመጣ አንዱ ያናድድሃል። አቦ ዝም በል ጀዝባ እያልክ ታልፋለክ። ተናደህ ማለት ነው። አታውቀውም ሰውየውን፣ አታውቀውም፣ አታገኘውም። ከዚያ በኋላ እኮ ጀዝባ እያልከው ታልፋለህ መንገድ ላይ እንዲህ ዝም ብለህ የምታልፈውን ሰው ተውበት ታደርጋለህ። ለሱ ዱዓ ታደርግለታለ። አላህ ሆይ ይቅር በለው ዱንያውን በረካ አድርግለት አኺራውን አሳምርለት። ዱዓ ታደርግለታል ለዚያ ግለሰብ ማለት ነው። ምንድነው የሚከጀለው ሲባል ባደረክለት ዱዓ ብዛት ነገ ላይ አላህ ሱብሓነሁ ወተዓላ አንተን ሊምርህ ይችላል። ለሱም ደግሞ ያ ነገር እንደ ሙካፋ እንደ ጊፍ ተደርጎ ሊሰጠው ይችላል። ምክንያቱም ምን መሰላችሁ የነገዋቅን ከባድ ቀናት በነገራችን ላይ የነገዋ ቀን ከባድ ቀን ናት። ያኺራ ቀን ከባድ ቀን ነው። የውመ የፈርል መርኡ ሚን አኺሂ ወኡሚሂ ወአቢሂ እናት አባት ከልጆቹ የሚሸሹበት ቀን እኮ ነው። ሚስት ባሏን የምትሸሽበት የምትክድበት ቀን እኮ ነው። ማንም ከማንም ጋር የሚካካድበት ማንም ማንንም አላውቅም የሚልበት እናት እኮ ልጇን እያየች አላቀውም ልጅ እያለ እንዲ እንዲ በድሎኛል እንዲ እንዲ አድርጎኛል ብላ ካንተ ሐቅህን ልትቀበልህ የምትመጣበት ቀን ነው። ምክንያቱም ነፍሲ ነፍሲ ነው ጉዳዩ

ጠልታው አይደለም ቀኑ ከባድ ስለሆነ አጅሩን ለመሰብሰብ ነው። እሷም ሰውየው ደግሞ ዱዓ ያደረገልህ በጣም ከባድ ቦታ ካለው ትልቅ ምንዳ ካለው ደግሞ በእርግጠኝነት በዚያ ነገር ሊጸና ይችላል፣ ወይ ደግሞ ሊረጋጋ ይችላል፣ በዚያ ነገር ብቻ ሊተው ይችላል የሚል ነገር ስላለ ሰዎችን የበደላችሁ ሰዎች ሰዎቹ ካሉ ይቅርታ ጠይቋቸው። ሰዎቹ ከሌሉ ደግሞ ቤተሰቦቻቸውን ፈልጋችሁ ብር መስጠትም ይሁን የሆነ ነገር አድርጋችሁ ይቅርታቸውን አግኙ። የእነሱን ይቅርታ ብቻ አይደለም እነሱን አስደስቷቸው። ካልሆነና ማታቁት ልትፈልጉት ማትችሉ ሰው ከሆነ ደግሞ በብሩ ልክ ሰደቃ ስጡ። ሰደቃ ስትሰጡ ደግሞ ድጋሚ ተመልሼ ግለሰቡን ካገኘው እሰጠዋለሁ በሚል ንያ ነው። ግለሰቡ ተመልሶ ካገኘኝ እሰጠዋለሁ የሱን ንብረት። አሁን ግን ስላላገኘው ሰደቃ ልስጥ ብላችሁ በሱ ሰው ስም ነይታችሁ ትሰጣላችሁ። ሰደቃውን እንደዚያ ታደርጋላችሁ። ኢንሻአላሁ ተዓላ ሐቁ ይስተካከላል። ለማለት ያክል ነው። ምክንያቱም የአኺራን ጉዳይ በነገራችን ላይ ሙሉ በሙሉ መገንዘብ ይፈልጋል አኺራ አኺራን ስትገነዘበው አኺራ ማለት በጣም ከባድ ቀን ነው የውም እዚህ የጃዕሉ ልዊልዳነ ሺባ ነው የሚለው ህፃናቶች ሽበት በሽበት የሚሆኑበት ቀን ነው የሚሸብቱበት ቀን እርጉዝ የሆነች ሴት ልጇን የምጥልበት ቀን ነው በጣም ከባድ ቀን ማለት ነው በዚያ ቀን አንድ ሰው መጥቶ ከሰው ጋር የሚሳፈጥበት ከሰው ጋር ቆሞ የሚሟገትበት እንትን የሚልበት ቀን አይደለም ከአንተ ጋር የሚሟገተው ለምንድን ነው አጅርህን ለማግኘት ነው ከአንተ የሚበልጥ አጅር ካገኘ ግን ከአንተ ጋር የሚያወራበት ጉዳይም የለውም ማለት ነው። ስለዚህ ወንድሞች ሰዎችን የበደላችሁ የበደላችኋቸውን ሰዎች ፈልጋችሁ በደላችሁን ካሷቸው። መካስ አለባቸው ሰዎቹ ትልቅ ብርም ቢሆን የተወሰነውን ከፍላችሁ ይቅርታ ጠይቋቸው። ይቅርታቸው ነው ትልቁ ነገር። ሌላውን ደግሞ ስታገኙ ትጨምራላችሁና ማለት ነው። ስለዚህ ወንድሞችና እህቶች የተውባ ነገር ይሄን ይመስላል። በስተመጨረሻ ደግሞ የሆነ ነገር አስታውሱኝ ብያችሁ ነበር። ቲፕ ነገር አስቀምጥላችኋለሁና የማስቀምጥላችሁን ቲፕ ስሙኝ አሁን አንድ ግለሰብ የሆነን ወንጀል ካጠፋ ምንድን ምንድነው? የሚባለው መሰላችሁ የመጀመሪያ ወንጀል ስታጠፋ ወንጀሉ ከበድ ያለ ወንጀል ሲሆን የመጀመሪያ ሲሆንና ከበድ ያለ ወንጀል ሲሆን ከባድ ቅጣት ትቀጣና፣ ቅጣቱ ግን ተግባራዊ የሚሆነው ተፈጻሚ የሚሆነው ሌላ ተጨማሪ ወንጀል ሲሰራ ነው ትባልና ትለቀቃለህ ከእስር ቤት። ይህን ነገር የምታውቁ ሰዎች እስቲ ከስር ትጽፋላችሁ። ቅጣቱ ስትቀጡ ዝም ተብላችሁ ሙሉ በሙሉ ቅጣት አይደለም የሚሰጣችሁ ላ የሆነ ቅጣት ትቀጡና ያንን ቅጣት ምን ይባላል፣ ሌላ ቅጣት ሌላ ወንጀል የምትጨምርበት ከሆነ ትገባታለክ ሌላ ወንጀል ግን በዚህ ጊዜ ውስጥ የማትጨምርበት ከሆነ ከቅጣቱ ነፃ ትሆናለህ ይባላል። አምስት ዓመት ይፈረድብህና ቅጣቱ ግን ተግባራዊ የሚሆነው ሌላ ወንጀል ስትሰራ ነው ተብሎ ትለቀቃለክ። ብዙ ጊዜ ወንጀልን ለመጀመሪያ ጊዜ ስትሰራ ምናምን እንደዚያ ነው። አላህ ዘንድ ደግሞ ለመጀመሪያ ጊዜም ሰራ ለሁለተኛ ጊዜም ሰራ ለሺኛ ጊዜም ሰራ ለሚሊዮነኛ ጊዜም ሰራ ለቢሊዮነኛ ጊዜም ሰራ፣ አንዴ ወንጀልህን ይቅርታ ጠይቀክ ሙሉ በሙሉ ይቅርታ ከተባልክና ከተማርክ ያ ወንጀል በዜሮ ነው የሚባዛው። ንታል አምር ያንተ መዝገብ ከዜሮ ነው የሚጀምረው። ከዚያ በኋላ በዚያ ወንጀል አትጠየቅም። ይቅርታ ባገኘህበት ወንጀል አትጠየቅም። በአንድ ወንጀል ሁለቴ የመቀጣት የለም አላህ ዘንድ። ስለዚህ አሁን ብዙ ሰዎች ምን ይላሉ? ብዙ ሰዎች እንትን የማይገባቸው ነገር የሆነ ወንጀል ላይ ከቆዩ በኋላ ተውበት ያደርጉና ወደ ወንጀሉ ሲመለሱ ልክ በፊት የሰሩት ወንጀል በአጠቃላይ እየተመለሰ ይመስላቸዋል። አይደለም። ክላስ አሁን የጀመራችኋት ወንጀል ናት ያለችባችሁ። ቶሎ መንገዱ ሳይርቅ እንመለስ፣ ቶሎ እንመለስ።